ሰላም ሰላም ውድ ቤተሰቦቼ እንደምን ከረማችኋል? እንግዲህ ዛሬ ሚጥሚጣ እናዘጋጅ ነው። አብረን የምናዘጋጀው ለሚጥሚጣው የሚያስፈልጉ ልዩ ልዩ ግብአቶች ምን እንደሆኑ አብረን እንመለከታለን። ውድ ቤተሰቦቼ እንግዲህ የመጀመሪያው ግብአት ሚጥሚጣ ለማዘጋጀት ዋነኛው ግብአት እዚህ ጋር እንደምትመለከቱት እንግዲህ ሚጥሚጣ ነው እያያችሁት። እኔ አንድ ኪሎ ግራም እዚህ ጋር ለማሳየት እንዲረዳኝ ነው እንጂ አንድ ኪሎ ግራም ሚጥሚጣ ነው ያዘጋጀሁት። እንደዚህ እየተለቀመ ነው ቆሻሻውን ታውታላችሁ። ደቃቁ አነስ ያለችው ሚጥሚጣ ማለት በጣም ጣፋጭ ነው። በአሁኑ ሰዓት ኪሎ አንድ ሽር ነው የገዛት በእርግጥ። ስለዚህ ዋነኛው ግብአታችን ሚጥሚጣ ነው ማለት ነው። ሁለተኛው የሚጥሚጣ ግብአታችን ቀረፋ ይባላል። ቀረፋ ይሄን ይመስላል። ሁለተኛው ማለት ነው። ሶስተኛው ግብአታችን እዚጋ እንደምትመለከቱት አያችሁት ኮረሪማ ይባላል። የቅመሞች ሁሉ ንጉሥ። እኔ ፈልፍየው በዚህ መልኩ አዘጋጅቼዋለሁ። አራተኛው ግብአታችን ነጭ አዝሙድ ወይ ነጭ ቅመም የምንለው ነጭ አዝሙድ ነው። አምስተኛው ኮሰረት ነው። እንግዲህ ከሰይና ኮሰረት ይለያያል። ይሄኛው ኮሰረት ይባላል። ቅቤ ለማንጠር ለቢቢጣ ቅመም እንጠቀበታለን። ሻምጥጠን ቅጠሉንም እንጠቀመው ማለት ነው። አያችሁት። ስድስተኛው እንግዲህ በተለምዶ የጥብስ ቅጠል ወይም ደግሞ ሮዝመሪ ብለን የምንጠራው ነው። ይሄኛውም እንግዲህ ቅጠሉን ከእንጨቱ ለይተን በዚህ መልኩ እናዘጋጀዋለን። አያችሁት። ሰባተኛው እንግዲህ ጥቁር አዝሙዝ ይባላል። በአጋጣሚ ይውላችሁ ይሄ አጥቤው እየደረቀ ነው። ከነጭ አዝሙድ ጋር ትንሽ ተቀላቅሎብኛ ዝችጋ ግን ያው ችግር ስለሌለው ነው ጥቁር አዝሙድ ተብሎ ይጠራል። በጣም እንደውም በተለምዶ ምን ይባላል? ይሄ ከሞት በስተቀር ማያድነው ህመም የለም ይባላል ጥቁር አዝሙድ። እንዲሁም ለጣም ጨው አዘጋጅተናል ማለት ነው። እንግዲህ ሚጣ ለማዘጋጀት እንደየቤቱ ሙያ ይለያያል። ከበርበሬ ቅመም እንግዲህ ገውዝ፣ ነጭ ሽንኩርት እና ዝንጅብል የለውም እንጂ በጣም በርካታ ቅመሞች አሉት ማለት ነው። እንግዲህ ሚጥሚጣ ስናዘጋጅ ለጣዕም እንዲሁም በርካታ ቅመሞችን እናስገባ እንጂ መጠናቸው በጣም መለያየት አለበት። የሚጥሚጣ ለገንፎ፣ ለቁርጥ፣ ለአይብ፣ ለጎመን፣ ለጥሬ ስጋ እንዲሁም ለቃተኛ፣ ለተለያዩ ነገሮች ልንጠቀምበት እንችላለን። ውድ ቤተሰቦቼ ለሚጥሚጣ ከምንጠቀማቸው ቅመሞች ውስጥ እንግዲህ መቶ ይሄ አንድ ሺ ግራም ነው ወይም ደግሞ አንድ ኪሎ ግራም ነው። ሚጥሚጣችን ለዚህ አንድ ሺ ግራም ወይም አንድ ኪሎ ግራም ለአንድ ኪሎ ግራም ሚጥሚጣ የምንጠቀመው ኮሰረት ሲበዛ ጥሩ ነው። በጣም ጣሙን ቆንጆ ያደርግልናል። ስለዚህ መቶ ግራም የቀርታ ሁለት መቶ ግራም ኮሰረት፣ መቶ ግራም ቀረፋ፣ መቶ ግራም የጥብስ ቅጠል ወይም ሮዝመሪ፣ መቶ ግራም ጥቁር አዝሙድ፣ ሁለት መቶ ግራም ጫው፣ መቶ ግራም ነጭ አዝሙድ እንዲሁም ሁለት መቶ ግራም ኮረሪማ የምንጠቀመው ቤተሰቦች ኮረሪማው እንግዲህ የቅመሞች ሁሉ ንጉሥ ስለሚባል በጣም ኮረሪማና ኮሰረቱ በርከት ማለት ወይ ሁለት መቶ ግራም መሆኑ በጣም ጣዕም ይሰጥልናል። እንግዲህ ይህንን ድግስ ቢኖርባችሁ ቤታችሁን፣ ለአዘቦት ቀን፣ ለስጦታ፣ ለተለያየ ዓላማ ብትፈልጉት መጠቀም ትችላላችሁ ማለት ነው። እንግዲህ እንደየሰው ሙያ ምን ይለያያል መሰላችሁ ይሄ ኮረሪማውን አመስ አመስ የሚያደርጉ ሰዎች አሉ። ኮረሪማውን እነዚህ ከጨው ጨው፣ ሁሉንም ጨው በእርግጥ አመስ አመስ ብታረጉት ቶሎ እንዲደቅ ያደርግላቸዋል። ግን ሌሎቹ ቅመሞችን የሚያምሱ ሰዎች አሉ። እኔ አላምሳቸው ወይም ሞቅ ሞቅ አላደርጋቸው። ምክንያቱም ምንድን ነው ቅመሞቹ በባህሪያቸው እሳት ሲነካቸው ኃይላቸውን ስለሚያጡ እኔ ኃይሉ እንዲያጣ ስለማልፈልግ ሞቅ ሞቅ ሳላረግ እንደዚሁ ፀሐይ ሙቄ እንዲደርቅልኝ ካረኩኝ በኋላ ነው ምፈጫው ማለት ነው። ወይ ደግሞ መውቀጫ ያላችሁ የምትወቅጡት መውቀጥ ያለባችሁ። ግን አይ ሞቅ ሞቅ አድርገን መጠቀም እንፈልጋል የምትሉ ሰዎች ካላችሁ ግን ምንም ህግ የለውም ሲጀመር የሚከለክል ነገር አሙቃችሁ ሞቅ ሞቅ አድርጋችሁ መጠቀም ትችላላችሁ። ያው ሙያ እንደየቤቱ ይለያያል። ሙያ እስከ ያረጅ ነው ይባላል፣ በኢትዮጵያ ባህላዊ አነጋገር መሰረትና ተረትና ምሳሌ። ስለዚህ በዛ መልኩ መጠቀም ትችላላችሁ። እንግዲህ እናንተ በርከት ያለ በርበሬ እንግዲህ ለእኔ አሁን ይሄኛው አንድ ኪሎ ግራም በነገራችን ላይ እዚህ ጋ ስታያቸው መጠኖቻቸው ትንንሽ አሁን ያልኳችሁ መቶ ግራም ያልኳችሁ ለመቶ ግራም ያልኳችሁ በርበሬ ማን ነው ይቀጣ ይጣውንም ያልኳችሁ መጠናቸው የበዛም ያነሰም ያለ ሊመስላችሁ ይችላል። ግን እኔ ለማሳየት እንዲረዳኝ ለቪዲዮ ነው ከየአይነቱ ቀንሼ ና ቴብሌ ስለማይመቼን ቀነስ ቀነስ አድርግ ያመጣዋቸው ማለት ነው። እና እንደ በርከት ያለ እናዘጋጃለን የምትሉ ከሆነ ግን በዚህ ልኬት መሰረት የሚበዛውን አብዝታችሁ የሚያንሰውን አሳንሳችሁ መጠቀም ችላላችሁ። እንግዲህ ስለዚህ ከተፈጨ ወይ ከተወቀጠ በኋላ ማድረግ የሚገባ ጥንቃቄ አለ። ምክንያቱም ቅመም በባህሪው ኃይሉን እየቀነሰ እየቀነሰ ስለሚመጣ ሚጥሚጣችንን ከወቀጥም ወይ ከፈጨም በኋላ ምን ማድረግ አለብን የሚለውን በዚሁ ልንገራችሁና ወደ መፍጨት እንሄዳለን። ከፈጨም በኋላ ማስቀመጥ ያለብን በብርጭቆ ነክ እቃዎች ውስጥ ነው። ጠርሙስ ሊሆን ይችላል፣ ክዳን ያለው ጎድጓዳ የብርጭቆ ሳህን ሊሆን ይችላል። ክዳኑ በደንብ ግጥም የሚያደርግ ቢሆን ይመከራል። ኃይሉ እንዳይወጣብን ማለት ነው። ኃይሉ ከወጣ ቃናው የሚቀንስብናል። በደንብ እንደድሮ ቆንጆ ማዛ ላይ ኑሮ ስለሚችል ክዳን ባለው እቃ ክድን አድርጋችሁ በፈለጋችሁ ሰዓት መጠቀም ትችላላችሁ። ሌላው ማድረግ የሚገባን ጥንቃቄ በርከት አድርገን የምንፈጭበት ጊዜ ይኖራል። ለምሳሌ የቤተሰባችን ቁጥር ትንሽ ከሆነ የምንፈልገው ፕሮግራም ላነስ ስላለ ፕሮግራም ከሆነ ሚጥሚጣውን ፈጭታችሁ ሀይሉን ባያጣ ጥሩ ነው። ልክ እንደዚህ ሚጥሚጣውን በሚጥሚጣው፣ ኮሰረቱን በኮሰረቱ ሳይፈጭ ማለት ጥሬው ኮረኔማውንም ሁሉንም ነገር በቃ በራሱ ነው የቻለ። ለየብቻ ለየብቻ ብታስቀምጡት እና በምትፈልጉበት ሰዓት እያቀናነሳችሁ እየመጠናችሁ መጠቀም ብትችሉ ጥሩ ነው። ምክንያቱም ኃይሉን አያጣባችሁም ላጠቃቀምም ጥሩ ነው። እንደዛ ብታደርጉ መልካም ነው። እኔ አሁን እዚህ ጋር እንዲታያችሁ ሁሉንም ስምንቱን አይነት እንትን እንደዚህ በዚህ መልኩ እንጂ ምን አደርጋለሁ መስላችሁ። ሁሉንም እቃ እቃላቸው አሁን ይህንን ከእቃዎች ውስጥ አንስቼ አውጥቼ የማሳያችሁ እና ከእቃዎቹ ውስጥ አስቀምጣችሁ ለምሳሌ ኮሰረቱን ለቄቤ የትፈልጉ ቄቤ የምታነጥሩ ቀን ብትጠቀሙበት ኮረኒማውም ለክትፎ፣ ለቅመማቅመም፣ ለመከለሻ፣ ለነጭ አዝሙድ፣ ለጥቁር አዝሙድ ለፈለጋችሁት ብትፈልጉት በዛ መልኩ መጠቀም ትችላላችሁ። እዚህ ጋር ነጭ አዝሙዱ ራሱ እንግዲህ ይህ ሁሉ ለምሳሌ ዋናው ቀደም ያልነገርኳቸው ይህ ነጭ አዝሙድ ሲገዛ በጣም አፈር የነበረው ነው። በጣም አፈር የነበረው አጥበ ነው አበጥረ ነው ደርቆ ነው። እዚ ጋ በተመሳሳይ እዚ ጋ ጥቁር አዝሙድም ደ ሲገዛ በጣም ጭቃ የመሰለ አፈሮች ሁላ ጣጠር ድንጋይ ሁላ ነበረው ድቅቅ ያሉ የተመሳሰሉ ማለት ነው። እና በዚህ መልኩ ነው አጥቤ አዘጋጀቸው ነው። ይሄ ሮዝመሪው ራሱ ከጓሮ ሲሸመጥጠው አዋራ ነበረው፣ ጭቃ ነበረው። በተመሳሳይ እሱ ምጥባርጌ አድርቄ እንደ ሸምጥጬ ነው የማስቀምጠው። ሮዝመሪ በተመሳሳይ ለብዙ ለሻይ ቅመም ጨምሮ ስጋ ቅመም ጨምሮ ለመጥበስ ማለት ነው ለበርካታ ነገሮች ይሆኑናል፣ ሁሉንም ማለት ነው። ስለዚህ በየአይነታቸው ብታስቀምጡት መልካም ነው እላችኋለሁ። እንግዲህ በየቤታችሁ እናንተ ይህን ቪዲዮ የምትመለከቱ ውድ ቤተሰቦቻችን ምናልባት ሰብስክራይብ ሳታደርጉ የተመለከታችሁ ከሆነ ሰብስክራይብ በማድረግ በቀጣይ የሚለቃቸው ቪዲዮዎች በቶሎ እንዲደርሳችሁ ብታደርጉልን እጅግ በጣም ደስ ይለናል። ሰብስክራይብ ካደረጋችሁም እንደዚሁ ቤተሰባችሁ አይለያችሁ። ይህ ቪዲዮ ለሌሎች እንዲደርሱ ሼር በማድረግ ሀሳብ አስተያየቶቻችሁን ደግሞ ኮመንት በማድረግ ይሄ እኒ ሲያዘጋጅ ይሄ ይሄ ጨምራለሁ አንቺ ይሄን ቀንሰሻል፣ ይሄን ጨምረሻል፣ ይሄ ልክ አይደለም፣ ይሄ በስቷል፣ አንሷል ምትሪም ከሆነ በጣም ደስ ይለኛል። እንደውም እኔ ኮመንት ብታረጉኝ ደስ ይለኛል። ከሁላችሁም የምትመለከቱ ሰዎች ከየት ሀገር ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭ አብዛኞቹ የኔ ተመልካቾች ከአሜሪካና ከኢንግላንድ ናቸውና እና አረብ ካንትሪስ በጣም አመሰግናችኋለሁ እየተመለከታችሁኝ ስለሆነ በጣም እጅግ አድርጌ ሌሎች እንዲሰራላቸው የምትፈልጓቸው ቪዲዮዎች ካሉ በተመሳሳይ ኮመንት አድርጋችሁልኝ ብታስቀምጥልኝ እጅግ በጣም ደስ ይለኛል። ሰላማችሁ የበዛ ይሁን። ወደ ቤተሰቦች ሰብስክራዊ ካላደረጋችሁ ሰብስክራይብ አድርጋችሁ ቤተሰቦቻችሁ እንድትሆኑ እንጠይቃችኋለን። ሰላማችሁ የበዛ ይሁን። ባይ ባይ። ወዳችኋለሁ።